የማይታመኑ የሚመስሉ ነገሮች ትናንትና ተፈጥሯል። ወይኔ ውስጥ አያምንም የኔ ውስጥ ተጠራጣሪ ነው ተጠራጣሪ ነው። በአንዷለም ጎሳ ባለቤት መካከል የተፈጠረው ጉዳይ አሳሳቢ ነው። ይደበድባት እንደነበረ መረጃዎች ወጥተዋል። አንዱ በጣም ነው የምወድቅ በጣም ነው የምወድ ግን ትደበድባታለች ቢል ኢንፎርሜሽኖች ከወጡ አንተ የምትወዳት ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ፣ ጓደኛውም የልቧን ጉዳይ ተናግራለች። የምታውቀው ነገር አለ ማለት ነው። ጥቅል ሀሳቡ ፍቅር ፍቅር ብሎ መዝፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሀሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል ትላለች። ሰላም ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን መርጠ መርጠ ቪዲዮዎች እንመለከታለን። ያ መልካም ጊዜ የልጅነት እንደምን ውበትሽ መሰለ ጎመራ አዝናኝ አስተማሪና መነጋገር የሆኑ ቪዲዮዎችን እየተመለከትን ሀሳብ አሳብ አስተያየቶቻችንን እንሰጣለን። እናንተ ሀሳባችሁን ኮመንት ላይ በጽሑፍ ታስቀምጣላችሁ ቪዲዮ መጨረሻ ላይ ማለት ነው። ቪዲዮውን ከመጀመራችሁ በፊት እንደ ሁልጊዜውም ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ፣ ፕሊስ ሰብስክራይብ አድርጉ። ዛሬ ቪዲዮዎቻችንም ምርጥ ምርጥ ቪዲዮዎች አሉ፣ እነሱ ላይ ሪያክት እናደርግባችኋለን። ወደ ቪዲዮዎቻችን እንሂድ። የዘንድሮ ልጆች ተረስ ይነገራቸው ይላል ጋሪ እሺ፣ ላላ የምትባለች ነበረች። እሺ፣ እጇን ሳትታጠብ በልታ ሆዷን አመማት። ከዛ ዶክተሩ ጋር ሄደችና እጅሽን ሳትታጠቢ ስለበላሽ ነው ሆድሽን ያመመሽ አላት። ከዛ ከዛም በኋላ እጇን ታጥባ መብላት ጀመረች ይባላል። አያቴ ተረት ንገረኝ። እሺ፣ ጀምራ በአንድ ከተማ ውስጥ ትልቅ እየጭራቅ ነበር። ከዕለታት በአንድ ቀን አንዷን ሴትዮ ከጀርባዋ መጥቶ ያስ ያረጋል። እሺ፣ ከዛ ተሸክሞ የእሱ ጭለማ ቤት ውስጥ ይዟ ግብት ከዛ በላይ ጭራቁ ሴትዮዋን በድስት አድርጎ እሳት ላይ ጥዶ ክድን። ከዛም ጭራቁ ሴትዮዋን ድስት ውስጥ ጥዶ መቻለቀ። ታዲያ ዷ ሲን አይኗ ፈነዳ ይላል ጭራቁ ደጋሚ ዷ ሲን ሆዷ ፈነዳ። በጣም በጣም የሚነገራቸውን ኢማጂን በማድረግ የሚታወቁት ልጆች ናቸው። ሌላኛው ጉዳይ እግር ኳስን አልወድም የምትሉ ሰዎች ይሄንን የእግር ኳስ ተንታኝ ግን ትወዱታላችሁ። የግድ ሁላችሁም በጥንቃቄ በትኩረት መስማት ያስፈልጋል። በጉጉ ሲጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው ኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት አዎ፣ የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት የተጠጉ ነው። አዎ፣ የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ፣ ቴሌ ቴሌ ለመብራት ኃይል፣ መብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ ተናገረ ደም ግፊት ኳሷን ወደ ጎል አክሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል! ገና በአምስተኛው ደቂቃ። ትስማማላችሁ አትስማሙ፣ በአትስማሙ የማይቀርላችሁ ነገር ነው። ደሞዝ መጥቶ ወር መጨረሻ ላይ እንግዲህ ደሞዝ እስከ ወር መጨረሻ አያደርስም። ደሞዝ ይመጣል፣ ማብራት ትከፍላላችሁ፣ አትከፍላላችሁ ምናምን ይላል። ተለይ አምስት ቀኖ አስር ቀኖ የደሞዝ ቀን እስኪደርስ ብዙ ሰው ይጨናነቃልና፣ ይሄ ትክክለኛ ተዘብት ነው ብዬ አስባለሁ። ጋይስ፣ ንግርም ይያለኛል። አሁን ኢትዮጵያ ውድድር ማጥፋራው ነው። እሺ በቃ ይለፈኝ ማለት አልደቅም። አሁን ተወዳደርኩ የተባረክን የሚባል ነገር እኮ አለ። አሁን በቀደም ዕለት እዚህ ጎረቤት ሀገር ዱባይ ላይ የፌዴራል ፖሊስ ስፔሻል ቡድን ውድድር አለ ተብሎ እኛ ላክ ነው የተወዳደረው። አምሳ ቡድን ነው፣ እኛ ግን የወጣነው መቶ አንደኛል እዚህ ጋር ደግሞ አሁን ሌላ ትኩሳት አለ። እና ለማንኛውም ቪዲዮ አይተን እንመለስና እንመለስ እና ኮሜንት እናነባለን። የትም እንዳትሄዱ። ዝም ብለን ስንሮጥ ነው የሚያመ ብቻ መሮጥ ነው ብቻ እውነቱ ነው። ጥላጥላም ዝምላጥላን አደረገው መሮጥ መሮጥና ያችን አንድ ለእናታ የሆነች ታሪክ በዓመት እያከበረን በቃ ሳትሳት። ኧረ ተውኝ ቆይኝ ምን አሸማቀቂ ምን አገባኝ? አልሄድኩም እዚያ። እውነት ያሸማቀውያል። ይሄ የሀገር ፍቅር ስለሆነ እነሱ አንዴ ቢሆርሽ እኮ ጥሩ እኮ ደጋግመው ደጋግመው እንደውም ሲጀመር አብዶ ኪያር ነው ጉድ ወደ ኩኛት ብል ምንድነው መውደቅ? የልብ ልብ ሰጣቸው። እንደገና ደጋግመው ደቅ ብሎ ችግሩ የጀመረው አይ አም ፍሮም ኢትዮጵያ ሲል ነው። ዊ አር አይልም። ለካ እዚህ ጋር ደግሞ የግራመር ስህተት አለ ጭራሽ። ነው ያለየሁት የነበረ ለነገሩ እንኳን ማላሸንፍ ቢያሸንፍ ደግሞ ኢንተርቪው ሲደረጉ እንደገና በእንግሊዝኛ ልንሳቀቅ ነው። ቤት አለም ብለው ድርሽ እንዳይመጡ ተገኝቶ ነው ሲጀመር። ኑ ብትሏቸው አይመጡ። ግርጣት ግርጣት ግርጣት አገር ምን አለ ግን፣ ሀገር የሚጠይቀው ከውጤት በኋላ ቢሆን ከተሸነፍኩ ወይ ግብጽ ነኝ ትላለህ።

ውስጥ ቢቀርብን ይሻል ነበር። ሌላኛው ጉዳይ እንግዲህ ትናንትና እንደ መረጃ ደርሻችሁ ነበረ የታዋቂው የኦሮምኛ ሙዚቀኛ ቀንቀኝ የሆነች እኛ ራሷን እንዳጠፋች መረጃ ደርሷቸው ብዙዎቻችሁ ሰምቷቸል፣ አዲስ አደለም። ነገር ግን ከዚህ ጋር ተያይዞ የተለያዩ መረጃዎች እየወጡ ይገኛሉ። ፖሊስ ምንም አላለም፣ ይሄም ቪዲዮ እስከሰራሁበት ድረስ። ከዚህ በኋላ የምትሰሙት ነገሮች ሲኖሩ ኮመንት ላይ አብዴት አደረጋችኋለሁ በሰፊው የትናንትና ቪዲዮ ላይም እጽፋለሁ። ነገር ግን አንዳንድ ነገሮች በጣም ርድ የሆኑ ነገሮች አሉ። በተለይ የበድባት እንደነበረ የቅርብ ጓደኞቿም ደግሞ አንዳንድ መረ ማስረጃዎችን እያወጡ ይገኛሉ። እስኪ የተወሰኑ ነገሮች እንመልከት፣ ከዛ በኋላ ሀሳባችን እንሰጣለን። እነሱን ለመዳኝ ሳይሆን እንማራለን፣ በዛውም እንነጋገርበታለን። እስኪ መረጃዎችን። ስላረፈች ለምርመራ ወደ ምኒሊክ ተላከ። ጠዋት ለልጆች ስደውል ነበረ፣ ያው በቃ አሁን ሬሳው እዚህ ነው የሚል ነበረ ሀሳብ እንትን የነበረው አሁን በቃ የምን ፎቅ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖሩበት እንዴት ሰው ከአፓርታማ ላይ ወድቆ ይሞታል? አምስት ነው አምስት። ውጤት አልመጣም። ታዲያ አምስተኛ ላይ ናቸው። ውጤት አልመጣም። የምርመራ የሬሰብ ምርመራ። በነገራችን ላይ ጂጂ ትላንትና ቪዲዮ ፖስት አርግታ ነበረ፣ እየደነሰች ማለት ነው እና ምንም ነገር አይታወቅም። በጣም ነው ግን የሚገርመው አመ ኦፍ ደርቢቴ ሞ አይደል ነው ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ጸጉሯን ስትሰራ ምናምን ነበረ አሉ። ትላንትና እሱ ራሱ አብሯት ነበረ አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደው እንደዚህ እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? አያት አያት ነው የሚኖሩት። ወደ ከባዱ መሄጃ አለ አይደል? ለገጣፎ ወደዛ ነው የሚ ከማን ጋር ነው የምትኖረው? ከሱ ጋር ነው። ከሱ ጋር ነው የምትኖረው እሱ እህቱም አሁን እሱ ጋር ነች መሰለኝ ሰሞን ሆነ። ይሱትም አለች ሰንትራ አልታሰረችም። እህትዮ እኮ ጀሚላ እዛ ትኖር መሰለኝ እኮ

ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ። ሁል ጊዜ ዝምታ አይሰራም። ሁል ጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ይሞታል፣ ሴት ይሞታል፣ ይሞታል በጣም እየበዛ መጣ። ስለዚህ ሙከራ ነው ነገ ደግሞም እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞ ኮ ነገዳ መውጣት አለበት። ጫሉም ኦሮሞ ከሆነ መውጣት አለበት። ሁልጊዜ ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ በጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልቶ ሰገሊት ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቴ ሰዓቲ ሰገሊት

ሻ አም ደርብሌ ላይቭ ላይ የተለያዩ ነገሮችን አውርተዋል። የምትረዱትን እናንተ ኮመንት ላይ አድርጉ። እኔ ግን እዚህ ላይ አንድ ፖሊስ ያሳወቀው ነገር ልንገራችሁ። ፖሊሱ ግን አንዷለምና እህቱን ቁጥጥር ስር ውለዋል፣ ለምርመራ ብሎ ማለት ነው። ግን እስካሁን ድረስ ምንም ነገር አልተገለጸም። ሬሳው ወጥቷል ከሆስፒታል፣ ግን አልተገለጸም ምንም ነገር ተብሎ ይህን ቪዲዮ እስከምሰራበት ድረስ ግን ይደበድባት ነበረ የምትል ሰው ነበረች በጣም ነው ሞወድግ ግን ትደበድባታለህ ሚል ኢንፎርሜሽኖቹ ከወጡ አንተ የምትወዳትን ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ! እች ልጅ እኔ አሁን ምን ጎሏት ነው? አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷችኋል? ራሷን የምታጠፋበት ብዬ ማስበው ሜቢ የከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ ጡ ምንድን ነው፣ ይሄንን ለእኛ ግልጽ መሆን አለበት። ተገላም ከሆነ ሁ ዲሬት እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት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 ነገር ግን የተነገረንን በሙሉ መስማት ሳይሆን እንግዲህ ይሄኛው ልጅ በጣም ታዋቂ ዘፋኝ ነው። ኦሮሚያ ክልል ላይ ብቻ ሳይሆን በድፍን ኢትዮጵያ ላይ በጣም የሚወደድ አይነት ቋንቋውን የማይሰሙት ሰዎችም የሚወዱት አይነት ሰው ነው እና እንደ አይን የሚታይ ነው። ኦሮሚያ ክልል ላይ ደግሞ በነ ሀጫሉ ደረጃ የሚታይ አይነት ሰው ነው። ከሰው ነብስ ጋር በኦሮሚያ ክልል ላይ ትልቅ ቦታ የተሰጠው ሰው እና በሰው ነብስ ደግሞ ሰፊ ድፍረንስ አለ። የሰው ነብስ ነብስ ነው። የጠፋ ሰው ያው ፍትህ ማግኘት ስላለበት ሊጠይቅ ይገባል በግድ እሱ እንደዚህ አድርጎ ከሆነ ነገር ግን አድርጓል፣ አላደረገም የምናውቀው ነገር የለንም። ታዋቂ ሮመኛ ዘፋኙ አንዷለም ጎሳ ሚስት አርፋለች የተባለ ነበር። እናም ይህን ዜና ከሰማሁ በኋላ አካውንቷ ላይ ገብቼ ቪዲዮቿን እያየሁ ነበር። ከዛ ከአንድ ቀን በፊት እየሳቀች የተደሰተች ከሆነ ሙዚቃ ጋር ቪዲዮ ሰርታ ነበር ይች ልጅ እና ይሄም ካየሁ በኋላ አንድ የተገነዘብኩትን ነገር ልንገራችሁ። ሶሻል ሚዲያ ላይ ሰዎች እየሳቁ የተዝናኑ የተደሰቱ ቪዲዮ ፖስት አደረጉ ማለት ህይወታቸውም ላይ ደስተኛ ናቸው ህይወታቸውንም ደስ ብሏቸው እየኖሩ ነው ከጭንቀት ከድብርት ነጻ ናቸው ማለት አይቻልም። የብዙ ሰዎች ችግር ሶሻል ሚዲያ ላይ የምናየው ነገር ሁሉ እውነት ይመስለናል። ከዛ ሁሉም ሰው ሶሻል ሚዲያ ላይ ስክሮ ስናደርግ ዱቫይኖ ስክሮ ከቤተሰቦቹ ጋር እየተዝናና ነው። ስክሮል ስናደርግ ደስተኛ ነው፣ እየሳቀ ነው። ያንን አይተን የራሳችን ህይወት ስናይ ደግሞ የኛ ህይወት የተበላሸ ነው። ከዛ ራሳችንን እያወዳደርን ስለ ራሳችን መጥፎ የሆነ አስተሳሰብ፣ መጥፎ የሆነ ነገር ይኖረናል። እና ሶሻል ሚዲያ ላይ የተደሰተ ሁሉ በህይወቱ ደስተኛ ነው ማለት አይደለም። ሶሻል ሚዲያ ላይ የሳቀ ሁሉ የምር በህይወቱ እየሳቀ ነው ማለት አይደለም። ማንም ሰው ድብርቱን፣ ጭንቀቱን ደስተኛ ያልሆነበትን የህይወቱን ፋርት አውጥቶ ሶሻል ሚዲያ ላይ አያሳይም። ስለዚህ የራሳችሁን ሶሻል ሚዲያ ላይ ካሉ ሰዎች ጋር አታወዳድሩ። ሶሻል ሚዲያ ላይ የምታዩት ነገር ሁሉ እውነት አይደለም። ለሞተችው እግዚአብሔር ነፍሷን ይማር፣ ለወዳጅ ዘመዶቿ ደግሞ መጽናናትን ይስጠልን ማለት ፈልጋለሁ። አመሰግናለሁ። ኦፊሻሊ ባልና ሚስት መሆናቸው ራሱ አይታወቅም። እኔ በበኩል ያላወቀውም ግን ልጅ እንዳላት ሁላ አይነት ነገር ቪዲዮዎች አሉ። ባለ ትዳር መሆናቸውን ደግሞ ሪንግ ቀለበቱ እንኳ የላቸውም ሁለታቸውም እጃቸው ላይ ለ ትክክለኛ የሆነ መረጃ የለም። ባልና ሚስት መሆናቸውን የሚያሳዩ ነገሮች ፈልግ ያጣሁት ነገር፣ ግን እጮኛው ነች። አብሮ እንደሚኖሩ ተረጋግጧል። አብሮ ከኖሩ አንድ ሰው ደግሞ ከስድስት ወር በላይ አብሮ ከኖሩ እንደ ባልና ሚስት ነው ነው የሚታየውና የስጋ ዝምድና ያስከለላቸው ድረስ እዚህ ጋር የተረዳሁትና አንዳንድ ጊዜ አንዳንድ ሰዎች እኛ መካከል ሶስተኛ ወገን አይገባም ብላችሁ የምትደብቁት ነገሮች መጨረሻው ወደ ሕይወት ድረስ ሊሄድ ይችላል እና አንዱ አንዱን የማጥፋት ነገር ውስጥ ሊገባ ስለሚችል የምስጢር ጓደኛ ሁሌም ከትዳር ፕራይቬሲ እንዳለው ነው። የሚስጥር ጓደኛ አስፈላጊ ነው ብዬ አስባለሁ። ከቤተሰብም ሊሆን ይችላል፣ ከመንፈሳዊ አባያትም ሊሆን ይችላል። ከአንድ ሰው መኖር አለበትና የተደበቀ ነገር ስላለ ነው የሆነ ነገር ይኖራል ብዬ አስባለሁና፣ ትዳር የዘንድሮ ትዳር ከባድ ነው። በተለይ ሚዲያ ላይ የምናያቸው የውሸት የፍቅር፣ የውሸት ትዳር፣ የውሸት መጋባት፣ የውሸት መፋቀር ምናምን የሚባሉ ነገሮች ተጽዕኖ ያሳድራሉ እንደዚህ ነገሮች ብዬ አስባለሁኝ። ለዛ የተጽዕኖውን ጉዳይ እንዳለ ሆኖ እኛ እኮ አንሰነጠቅም ለሁለት ይላሉ አንዳንድ ሰዎች ሲያወሩ። ለመጠንቀቅ ግን አንድ የምስጥር ጓደኛ ያስፈልጋችኋል ለማለት ፈልጌ ነው። እናንተ የታዘባችሁትን የተሰማችሁት ነገር ካለም ኮመንት ላይ ሀሳባችሁን አጋሩ። ይሄ ቪዲዮ ቤታችሁ ለሚሆኑ ለምታስቡ ሰዎች ማን ስለሆናችሁ የእናንተ ዲኤኒ የተሻለ ነው ከሌላው ሰው ብርድ ልብስ ውስጡ ናችሁ። ወርቅ መሬትና ቢትኮይን የሚሰጣችሁ አልገባኝም። ኢላን ማስክ ሚሊዮን ዶላሮችን በሄሊኮፕተር ጭኜ እየመጣው ነው ብሎ ቴክስት ካረገላችሁ በቴሌግራም አላቅም፣ ግን ተኝቶ በመዋል የሚገኝ አዲስ መድኃኒት የለም። በጣም ይቅርታ። አዎ አልጋ እናንተ ጋር ብቻ ስላለ የድድብና ጥግ ይህ መሆን አለበት። መሬት ሲንቀጠቀጥ እንኳን ምልክት አይሰጣችሁም እንዴ? ሀብታሙን ተወትና፣ የድሀ ጎራራ ራሱ አንፈልጋችሁ። እኛ ሰዓታችን የምናቃጥለው በሀሜትና በምቀኝነት ነው። ታሰንፉናላችሁ። መተኛት አንፈልግም። እኛ ጋደኝነት ያው የማትጠብቁት ሳልን ጋይስ። አባረው፣ የሚያሳስብህን አባረው፣ የሚያስሰነቅህን አባረው፣ የሚጫጫንህን አባረው። ህመም ነው ትፉ፣ አባረው

ይልቁንስ መዝሙሩን አፈምሰዋል። እኔ በዚህ ዙሪያ በጣም ያልተሸወደ ሰው የለም፣ ከኔ ጭምር የተሸወድኩት አንድ ሰው አይቼ ነው። ሰውን መከተል ጥሩ አደለም። አንዳንዴ በጣም ተወዳጅ ጋዜጠኛ የብስራት ፌም ጋዜጠኛ ሆነው ስሞን ተመልክቼ ነው እና የሆነ ጊዜ ሄደ ይሄ ልጅ ምናም ብዬ ቪዲዮ ሰራው። ሱ ናቸው ማመን ጥሩ አደለም እና የመረጃ ምንጫቸውን መጥቀስ ቢችሉ የእነሱን ብታምኖ ችግር የለውም። ከአሜሪካ የሄደ አስመስሎ ዱባይ ደርሳ ጀለስ ተመልሳ መጣች። የቀበሌ ሰራተኛ በዚህ ከቀጠለ ወደፊት ስማቸው ዛሬ የተገናኘ ነው እንግዲህ፣ ሁላችሁም ባሳያችሁት ከፍተኛ የስራ አፈጻጸም ማለት ነው የምስክር ወረቀት ልንሰጣችሁ ነው ዛሬ እዚህ የተገናኘ ነው። በመቀጠል እንግዲህ ስማችሁን እየጠራው ትርዙር እያላችሁ ወደዚህ የመጣችሁ ሰርተፍኬታችሁን ተወስዳ። ቀበሌ ሰራተኛ ለመሸለም በቀበሌያችን እጅግ በጣም የምንወደው የቀበሌያችን የጀርባ አጥንት በመሆን እንግዲህ ለዛሬ ስኬት እንድንበቃ የረዳንን የስራ ባልደረባችንን ነው ማጉላላት ዘላለም። ማጉላላት ዘላለም ይመጣልና በጭብጨባ አረ ማጉላላ ዘላለም በቀጣይነት ደግሞ ከሁላችንም አፍ ውስጥ የማይጠፋ የእውነት እንደ ጓደኛ ጓደኛ እንኳን ለማለት የስራ ባልደረባ እንኳን ለማለት ለእኔ ይከብደኛል እንደ ወንድማችን እንደ እህታችን የምናየውን የስራ ባልደረባችንን ወደዚህ እንጠራለን እንግዲህ ለሻይ ወጡ ሙሉ ቀን ለሻይ ወጡ ሙሉ ቀን ለሻይ ወጡ ሙሉ ቀን በጭብጨባ ወደዚህ ትሸኙልኛላችሁ ለሻይ ወጣ ሙሉ ቀን እጅግ አድርገን አመሰግናለን። በቀጣይነት እንግዲህ የምንጠራው ሁላችንም የምናከብረውን የስራ ባልደረባችንን ነው። በጉቦ አለማየው፣ በጉቦ አለማየው፣ በጭብጨባሻኙ ላይ እጅግ አድርገን አመሰግናለን። በጉቦ አለማየው እንግዲህ በሚል እንግዲህ በሚያደርገው ተጋድሎ ሁላችንንም የሚያስገረመንን የስራ ባልደረባችንን ነው ወደዚህ የምንጠራው እና ጡረታ ይፍሩ ጡረታ ይፍሩ፣ ለበርካታ ዓመታት ስራውን የሰራ ነው። ጡረታ ይፍሩ፣ እጅግ አድርገን እናመሰግናለን። በቀጣይነት እንግዲህ አሁንም በጣም የምንወደው ከሁላችንም አፍ ላይ እንግዲህ የማይጠፋውን የስራ ባልደረባችንን ነው። ትልቅ ክብር አለን በእውነቱ እኔ እዚህ ጋር ቆሜ እሱ መጥራት በመቻሌ በጣም ትልቅ ክብርና ኩራት ነው የሚሰማኝ ማለት ነው። መታወቂያው ዘገየ፣ መታወቂያው ዘገየ ወደዚህ ይመጣልናል። የሁል ጊዜ እንግዲህ ከስራ ገበታችን የማይጠፋ ባልደረባችን ነው እና የምታወቂው ዘገየ እጅግ አርገን እናመሰግናለን። በቀጣይነት እንግዲህ የምንጠራው አይደፈሪ ነው ይሉታል እንግዲህ ብዙዎችና ለእኔ ግን እንደ ጓደኛ እንደ ወንድም ያህል ነው እና በቀጣይ እንግዲህ ይህንን የስራ ባልደረባችንን ወደዚህ እንጠራዋለን። ቅሬታ አይተንፍሱ ቅሬታ አይተንፍሱ፣ እናመሰግናለን። ቅሬታ በቀጣይነት እንግዲህ ተሁላችንም አፍ ላይ የማይለየውን የዚህ ተቋም ራሱ የጀርባ አጥንት ነው ለማለት ወዳለሁኝ እና ስብሰባው ወዳጄ ስብሰባው ወዳጄ፣ እንግዲህ በጣም የምንወደው በጣም የምናከብረው ከሁላችንም አንደበት የማይጠፋ የስራ ባልደረባችን ነው እና ስብሰባው ወዳጄ እጅግ እጅግ አድርገን እናመሰግናለን። እስካሁን ድረስ አብረህን እንግዲህ በትልቅ ትጋት አብረህን ስለቆየ ልትመሰገን ይገባሃል። እባካችሁ ስብሰባውን በጭብጨባ ሸኙልኝ። በቀጣይነት እንግዲህ ቀጠረው በዛብህ ቀጠረው በዛብህ ወደዚህ እጅግ አርገን እናመሰግናለን። ያልተሸለማችሁ ትኖራላችሁ እና ምን አድርጌ ነው ብላችሁ እንዳይሰማችሁ፣ እነዚህ እንግዲህ አንጋፋ የሆኑ የስራ ባልደረቦቻችንን ነው የሸለም ነው። እንግዲህ ሌሎቻችሁን ከፍተኛ ትጋት በማሳየት ሽልማታችን የሚቀጥል ነው የሚሆነው። ይሄ ለማበረታቻ ያህል ነው እንጂ እናንተ እውነት ይሄ ይገባችኋል ወይም ይሄ እናንተ ይመጥናል ብለን አይደለም። ነገር ግን የማበረታታት ያህል ነው እና እጅግ አርጌ አመሰግናለን። በሺ ወጣ ሙሉ ቀን አጉላላቸው። ዘላለም የቀበሌ ስሞች ምን አይነት ሽልማት ነው የተቀበሉት? ቀይ ካርድ መሆን አለበት። ሹር ቀበሌ ለሚሰሩ ፍሬ ፍሬንዶቻችሁ ሜንሽን አድርጉ፣ ቀበሌና ስም በቃ ጆን ዳኒኤል እና የናዮ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። አወቅን አወቅን የምትሉ ሰዎች ከቻላቸው ይህን ጥያቄ መልሱኝ፣ በጣም ስለሚያስፈልገኝ ነው። አንደኛ አለም ሰባ ፐርሰንቷ ውሃ ከሆነ ለምንድን ነው የውሃ ችግር የኖረው? ሁለተኛ ምድር በአንድ ሺ ማይል በሰዓት የሚትከረከር ከሆነ ለምንድን ነው እኛም የማይሰማን? ሶስተኛ ጠፈር ጥቁር ከሆነ ሰማዩ ሰማያዊ የሆነው ለምንድን ነው? አራተኛ፣ በህዋ ውስጥ ከተወለድክ ዜግነት ምንድን ነው የሚሆነው? አምስተኛ፣ ዓለም ክብ ከሆነች ካርታዎቿ ለምንድነው ምንድነው ጠፍጣፋ የሆኑት? ስድስተኛ፣ ጦርነቶች አካባቢ ከሆኑ ለምንድን ነው ዓለም ሰላም የምንለው? ይህን ጥያቄ መልሱልኝ። በነገራችን ላይ አንዳንድ ጊዜ በራሳችን አምነን የተቀበልናቸው ነገሮች አሉ። ዓለም ክብ ነው ብሎ ስላሰማሩ ነው እንጂ ክብ ለመሆኑ ማረጋገጫ አለ ነው የለንም። የምሬ ነው፣ ስለሌላው ነገር ቀልድ ነው። በእርግጥ እንግዲህ ሳይንቲስቶችን እንመን ወይስ ፈጣሪ እንመን የትኛው ይሻላል? በሰሞኑ መነጋገሪያ የነበረው በቲክቶክ ስሙ እፎይ በመባል የሚታወቀው ግለሰብ ለቃላት አጠቃቀሜ ይቅርታ ጠይቃለሁ አለ። አንዳንድ የቃላት አጠቃቀሜ ትላልቅ ሰዎችና ሕጻናት ሲሰሙ ስለሚከብድ ለቃላት አጠቃቀሜ ይቅርታ ጠይቃለሁ እያለ ሲሆን ከዛ ውጭ እያ ያጠፋሁት ነገር የለም ብለዋል። በግልጽ ክርስትናን የሚሳደቡ ግለሰቦችም ይቅርታ እንዲጠይቁ ይደረግ ብለዋል ሲል ፋስት መረጃ ሐሳቡን አጋርተዋል። እንደ ሃይማኖት ሴንሰቲቭ የሆነ አጀንዳ የለም። ከፖለቲካም በላይ ሴንሰቲቭ የሆነው ሃይማኖቱ። ለምን ሃይማኖት ውስጥ ሁሉም ብሔሮች ሁሉም ብሔሮች ፖለቲካ ውስጥ ግን መርጠ ነው ያው መደግፈውና ሃይማኖት ውስጥ ግን ብዙ ነገሮች ስላሉ በጣም ሰንሰቲቭ ስራ የሚያገኙበት መንገድም ሊሆን ይችላል ወይ ደግሞ የምራቸው ለሃይማኖታቸው ተቆርቁሮ ሊሆን ይችላል። ልባቸውን የሚያውቁት ራሳቸውና ራሳቸው ብቻ ከፈጣሪ በላይ። ከዛ ውጭ እነሱን ወክለን የምናወራቸው ሰዎች ወይ ደግሞ ይህን እፎይ የሚባለውንም ልጅ ሆነ ያኛውንም ፓርት ሙስሊም ውስጥ ያለውንም ሌላውም እምነት ውስጥ ያለውን የምንደግፍ ሰዎች ልቡን ስላወቅን ወይ የውስጡን ስላወቅን ሳይሆን የተያዘውን አጀንዳ ስለምናቅ ወይ ደግሞ ይሄ የዚህ ቪዲዮ መጨረሻ የዚህ ዓላማ መጨረሻ ይሄ ነው ብላችሁ የተግባባችሁበት ነገር ስላለ ይመስለኛልና ይቅርታ መጠየቁ ጥሩ ነው። እዚህ ላይ የሃይማኖት አባቶች ብቻ ሳይሆን የሀገር ሽማግሌ ገብቶ ረገብ ማለጋ። በብሄር የምንባለው በፖለቲካ የምንባለው ነገር ይበቃናል እና መጽናኛችን የሁሉም ሰው የሁሉም ኢትዮጵያውያን መጽናኛ ሃይማኖቱ ስለሆነ ሃይማኖት በጣም ሰንሲቲቭ ነው። በይነት ክስቲ እናንተ የምትላላችሁ ሀሳባችሁን ኮመንት ላይ ያደርጉ። ዌን ቲቸር ዲስትሪቢዩት ኤግዛም ፔፐር ትምህርት ቤት ትውስታ ይልሃል። ሰዓት ደርሷል ብሎ ሲሰበሰብ ኮሌክትድ ጠቅላይ ሚኒስትሩ በፌስቡክ ገጻቸው ያጋሩት መረጃ ሀሰተኛ መሆኑ ተደርሶበታል። ለመሆኑ መረጃው ምንድነው? ካስተነኩነ 11 ጊዜ ኮፕኒክ እያደረጋችሁ ቪዲዮውን እስከመጥሽው አዳምጡኝ፣ ላስረዳችሁ ትናንት ምሽት ከላይ እንደምትመለከቱት ጠቅላይ ሚኒስትር ዶክተር አብይ አህመድ የፌስቡክ እና ኤክስ ትዊተር አካውንቶች ላይ የአፕል ግብርና ምርታማነታችን እርገጥ እያሳየ ነው ከሚል ጽሁፍ ጋር የተለቀቁ ስድስት የአፕል ምስሎችን ተመልክተናል። ይሁንና በምስሎቹ ዙሪያ ኢትዮጵያ ቼክ ባደረገው ሀሳብ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸው እንዲሁም በተጨማሪ ኢትዮጵያ ውስጥ የሌሉ መሆናቸው ተረጋግቶ፣ እንዲህ ይቻላል። እንዲህ እንዲህ አይነት መሸወል ይቻላል። ኧረ ተው ተው፣ በዛ ደረጃውን አስቡት። እንግዲህ ሙዚቃ ጋር ብዙልኝ አለን እና ሙዚቃውን ከሰማሽ በኋላ ምላችን ትነግሪኛለሽ። እሺ፣ ቀስ በቀስ የቆየ ንጹህ ፍቅር መግፋቴ

እና መሰግናለን። ፍቅረኛሽ ላይ ቺት ከምታደርጊና ጓደኛሽ ላይ ለፖሊስ አቃጥረሽ ከምታሳስሪያት፣ በኢየሱስም አቆሙ ተሰረው ጓደኛ ላይ ቺት ላይ ጓደኛሽ ላይ አቃጥረሽ ለፖሊስ ከምታሳስሪያት ብትታሰር ይሻላል እንዴ ቺት ይቅርብሽ ቺት ማድረግ በጣም ከባድ ነው እሷን ማሳሰር ከባድ ነው እንጃ የፅጌ ጓደኛ እንግዲህ ተጠንቀቋት ፍቅረኛሽ ላይ ቺት ከምታደርጊና ሴት ጓደኛሽ ላይ አቃጥረሽ ለፖሊስ

ፍርሀት ጓደኞቿ እንግዲህ የሩት አድናቂዎች ከዚህ በኋላ ምን እንደምትሉ ለማየት እጓጓሉ። ትክክለኛ መልስ ነው የመለሰችው። ያው ትክክለኛው ማንነት ግን የሚሰሩት ነገሮች ተጽዕኖ ያሳድራሉ። ውሸት ነው ታያረጉም ምናምን ስንላችሁ የማታምኑ ሰዎች ይኸው እንደዚህ አይነት ቪዲዮች ማስረጃ ናቸው። ነገር ግን የምሬን ነው የምላቸው፣ ለገንዘብ ነው፣ ለፈን ነገር ነው የሚሰራው። ግን በጣም በጣም ተጽዕኖ በጣም ከባድ ነው። ብዙ ሰዎች እነሱን ተመልክቶ እነሱን ለመሆን የሚፈልግ ዩቲዩብ ላይ የሚሰሩ ኮንቴንቶች ተጽዕኖ እንደሚያሳድሩ ማወቅ መቻል አለባችሁ። በተለይ ለሚሰሩት ሳይሆን ለተከታዮች ያው ተጽዕኖ ስር እንዳትገቡ ለማለት ያህል ነው። እነሱ ያው ለገንዘብ ነው የሚሰሩት፣ ሌላ ነገር አይደለም። ያው ውሸታቸውን ነው። ይሄ የእነሱ ውርደት ያው የተጋለጠበት ቪዲዮ ነው። ውርደታቸው የተጋለጠበት ቪዲዮ እንደሆነ ነው። ይቆንጂ ደሞዜ ይባላል። ኧረ እባክህ የት ነህ? ዶርም ነህ? አዎ። ነገራችን ላይ በጣም የተከበረ ስም ነው ያለው። ሂድ ሂድ፣ ቤት ኪራይም አይከፍል ስም ይዘህ ደሞዜ ይባላል ነው ስትል ትንሽ አታፍረ። እኔ ምን ፀጉሬ የገባው ሰላሳ አምስት ፐርሰንቱ ታክስ ተቆርጦ ነው። ምን ነው? ምን ማለት ነው እንጂ። የዛሬ ወር እንገናኝ። የምን የመጠሪያ ስያሜ ነው? ሰውነታችን ሚዛን የሚጠብቅ የአንጎል ክፍል ምን ይባላል? ግንባር እነዚህ ሰዎች ዱሮ ሲማሩ ሳይንስ አልነበረም ኧረ ተው ግን ግድ የለም እንግዲህ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ ዘና ፈታ እንዳላችሁበት ተስፋ አድርጋለሁ ላይክ ማድረግ ከዘነጋችሁ ላይክ አድርጉ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቀጣይ ቪዲዮች ለእናንተ እንዲደርሱ የደውል ምልክቶቹን መጫን እንዳትረሱ ይመቻችሁ ፒስ